አለው የሆነ ነገር ታች ያረጋችኋል። በአረብ ሀገር ሴት በጣም ብዙ ሰው ነግዷል። በጣም ብዙ ሰው ዩቱብ ከፍቶ ያሳድገዋል። በጣም ቲክቶካችሁ ፎሎር አግኝቶ ምናምን ነገር ግን ያቺ የአረብ ሀገር ሴት በስም እንጂ በምላስ እንጂ አውቋት ያቺ አረብ ሀገር የምትኖረው በሰው ሀገር የምትኖረው ሴት እህቴ እንደ ሻማ ቀልጣ ሲባል ዋው በቃ ያችን ብዩት ታረጋለች ያችን ብዩት ታረጋለች። ያችን ስለሷ የሆነ ቪዲዮ ላይ ምናምን ነገር በቃ ስለ አረብ ሀገር ሴት ብቻ ስለ አሮፕ ስላሉ ምናምን ነገር እኮ ይወራል። ለእነሱ ምንም አይሰጥም ቦታ ቦታ ይላቱ ምንም ቢወራ ባይወራ ቦታ አይሰጣቸው። የአረብ ሀገር ሴት ለምንድን ነው እንደዚህ የምታረገው? ራሷን ለምንድን ነው ዝቅ አርጋ የምታያው? አሜሪካ ያለችው ስራ ላይ ነው ያለችው። እሷም ሽንት ቤት ነው የምታጥቡት፣ አንችም እዚህ ሽንት ቤት ነው የምታጥቡት። አንችም እዚህ ታጽያለሽ፣ እሷም እዛ ታጸዳለች። ቢሮ ውስጥ የሚሆን የሚውል ጥቂት ናቸው፣ እድል የገጠማቸው ናቸው ማለት ነው። ሁሉ እኮ ስራ ነው። አንቺን ተቀጥራ ነው የምትሰራው ገንዘብ ለማገኘት፣ አንቺን ተቀጥራሽ ነው የምትሰራው ኢትዮጵያ ላይ ያሉ ተቀጥሮ ነው የሚሰሩ ገንዘብ ለማገኛት፣ አንቺ እዚህ ገንዘብ ለማገኛት ተቀጥረሽ ነው የምትሰሪ። ምሳሌ ለምንድን የአረብ አገር ሴት ስባል እንደዚህ ወደ የሚቢሳችሁ ለምንድን? ትንሽ የአረብ አገር ሴት ምናምን ነገር የመዳም ቅመም ብሎ ስማውጡ ታርጋውጡላችሁ ተቀበላችሁ። ሁሉ የመዳም ቅመም ወድ የምን የመዳም ቅመም ነው? አረብ ጋር ኑሮ ያውቃለሁ፣ ከፍቶኝም ያውቃል። በጣም አልቅሽ ያውቃለሁ፣ በጣም እስኪ በቃኝ ድረስ አልቅሽ ያውቃለሁ። አጥቼ ያውቃለሁ፣ ተበድዬ ያውቃለሁ፣ ፍርድ ተጣሞብኝ ያውቃል። ግን ታርጋ እንዲለጠፍባችሁ ለምንድነው የምትፈልጉ? አንድ ሴት አረብ ሀገር አለው አንድ እህታችን ደግሞ አረብ ሀገር ቆይታ ምናምን ነገር ቤይሩት ምናምን ነገር ቆይታ ወደ ኢትዮጵያ ሄዳ አሁን ጥሩ ህይወት የምትኖር እህታችን አለች በዚህ ሰሞን ደግሞ ምን ትለዋለች የአረብ ሀገር ሴቶች እንትን ማለት አይፈልጉም አይፈልጉም መውጣት አትፈልግም እንደዚህ ሁኝ የምናምን ነገር ምክንያቱም ከአረብ ሀገር እየመጣችኋል ቦታ የላትም። ከአውሮፓ የመጣችው አለ ቦታ አላት። አስር ዓመት አረብ ሀገር አስር ዓመት ተቀምጣ የመጣችው እህታችን ከአረብ ሀገር ነው የመጣ። አዎ ሊሉን ይችላሉ። ኢቭን ኢትዮጵያ ላይ የአረብ ሀገር ሴቶች ቀስ ብሎ አይናገሩ ይችላሉ። ምክንያቱም ስንት ሰው ሲጮህበት ስለሚሆኑ። አዎ ሪስፔክት ላይኖራችሁ ይችላሉ። ለሰው ብላሽ አይደለም የምትኖር። ለሰው ብላችሁ አይደለም የምትኖር። ለራሳችሁ ቦታ ትጡ። ሰው በቀደደው ውሻ በቀደደ ነው እጅ የሚገባ አይደለም የሚባለው። ለምን እናንተ ጀግና ናችሁ። የምናባቱ የመዳም ቅመም ነው? አንቺ የራስሽ ቅመም ነሽ፣ ጀግና ነሽ፣ አንቺ ወታደር ነሽ። የምን የምን ቅመም ነው? ቅመም እኮ የሆነ ነገር ብቻ ነው የሚያጣፍጠው። ቅመም እኮ ውስን ነው፣ ታውቃላችሁ። የወጥ ከሆነ የወጥ ነው፣ የሻይ ከሆነ የሻይ ነው። ቅመም ውስን ነው። ሁሉም ነገር አያጣፍ አለቅመምኮ ወጥ ሰርቶ ምናምን ነገር እንበላለን። ያለው ሴት ግን እንደዛ አይደለችም። ለምን ስም እንደሚሰጧት ለምን የሆነች ቦታ ብቻ ምናምን ነገር እንተን እንደሚሰጧት አላውቅም። አገር ናት፣ ወታደር ናት። ታጥቃ ነው ከሀገሯ ስትወጣ፣ ፓስፖርት ስታወጣ ነው የታጠቀችው። ቪዛ መቶለት ወደ ተሰደደችበት ወደ መጣለት ቪዛ ወደ መጣለት ሀገር ስትሄድ ነው የታጠቀችው። ግዴታ እኮ መዋጋት የለበትም። ሀገር ናት፣ ወታደር ናት። ዘብ ቆማለች ለወንድሟ ለእህቷ፣ ለልጇ፣ ለባሏ፣ ለእናቷ፣ ለአባቷ ዘብ ቆማለች። እሷ ያለች አይራቡ እሷ ያለች አይጠሙም። እሷ ያለች አይታረፅም። ታለብሳቸዋለች፣ ታበላቸዋለች፣ ታጠጣቸዋለች፣ ትደርስላቸዋለች። ስለዚህ ለምንድን ነው ውስን የሆነችው? የቱ ጋ ነው የአረብ አገር ሴት ያልገባችሁ? እርዳታ ላይ ነው ያልገባችሁ? ዩቱባችሁን ለመሳደግ ላይ ነው ያልገባችሁ ፎሎርሳችሁ ለመሳደግ ላይ ነው። የአረብ ሀገር ሴት ያልገባችሁ የቱ ጋር ነው ያልገባችሁ? ለምንድን ነው የአረብ ሀገር ሴት ውስን የሆነችው ቅመም ብቻ የሆነችው? ለምንድን ነው ቅመም ከውስን ቦታ ነው የሚገባው? እቺ ቅመም አይደለሽ፣ ጀግና ነሽ። አገርሽ ነው የምጠብቅ። ይህቱ የቱ ጋር ነው ያልገቡ? ያላሳከሙት ሰው አለ፣ ታሞ ያላሳከሙት ሰው ሰው አገር ላይ ሄዶ ተቸግሮ ያላሰፈሩት ሰው አለ። ችላ ይሳተፋሉ። ኢትዮጵያ እኮ ስንት ፎቅ የደረደረ ሰው አለቁ፣ አንድ ሺህ አይረዳም። እነሱ ግን የሚከፈላቸው ጥቂት ናት። ከዛው ጥቂት ለቤተሰቦቻችሁ፣ ለልጆቻችሁ ለብዙ ነገር ያደርጋሉ። ከዛም ቁርሶ እርዳታ ላይ ይሳተፋሉ። ከዛ ቀንሶ ታዲያ ለምን ሆኖ ውስን የሆነችው ለምንድነው? ቅመም የተባለችው? ቅመም፣ ቅመም እኮ የሆነ ነገር ብቻ ነው የሚያጣፍጠው። የአረብ አገር እንደ ሻማ እየቀለጠች የአረብ አገር እኮ ጀግና ናት፣ ወታደር ናት። ዘቤ ቆመች ለሀገሯ፣ ለቤተሰቧ፣ ለልጇ፣ ለባሏ፣ ለወንድሟ፣ ለእህቷ፣ ለእናቷ፣ ለአባቷ አልፎም ለታመመ አልፎም ለእናንተ የምትነግዱ ዩቱብ ላይ ተቀምጣችሁ የአረብ አገር ሴት የአረብ አገር ሴት እኮ በስም ብቻ ነው የምታውቁት። የምታውቋት ግን ዩቱብ ላይ ያላችሁ አንድ የአረብ አገር ሴት ወድቃ ኢትዮጵያ ብዙ ጊዜ ወድቆ ይገባሉ። እስኪ የኛ ስፖንሰር እንሆንለት እንቀበላት ብላችሁ ታውቃላችሁ? ዩቱባችሁ እኮ ያሳደጉት እነሱ ናቸው። የመዳም ቅመም የመዳም ቅመም የምትሉት እስኪ በእነሱ ብቻ አትነግዱ፣ አድርጉለት እስኪ። አንዱ ለሰው ዩቱብ ይከፍላችሁ ወይ ስፖንሰር ሆኑላችሁ። ስለዚህ ታርጋ እራሳችሁ ላይ ታርጋ አትለጥ። የአረብ ሀገር ሴት ማድረግ ትችላለች። እኔ የተማርኩት አረብ ሀገር ነው። ዛሬ ግን ለማንም ሰው የማይከፈል ደመወዝ ይከፈለኛል። ለማንም ዲግሪ ያለው ለማንም ማስተርስ ያለው የማይከፈል ደመወዝ ይከፈለኛል። ማድረግ ትችላለች። የአረብ አገር ሴት መሆን ትችላለች። ዶክተር መሆን ትችላለች። ነርስ መሆን ትችላለች። ኢንጂነር መሆን ትችላለች። ብዙ ነገር መሆን ትችላለች። አስተማሪ መሆን ትችላለች። በጣም ብዙ ነገር እናንተ እንደምታስቧት አይደለችም። እናንተ እንደምትሰጧት ታርጋ እንደምትለጥፉለት አይደለችም። በጣም ጀግና ናት። አገር ጠባቂ ናት። ድንበር ጠባቂ ናት። ቤተሰቦቿን ጠባቂ ናት። ጀግና ናት። የአረብ አገር ሴት ሰላማችሁ ይዞ